አሰላሙ ዓለይኩም ወራህመቱላህ ወበረካቱሁ ሰላም ሰላም ብያለው። ውድና የተከበራችሁ የሰይድ ወሎ ሚዲያ ተከታታዮች እንደምናላችሁ፣ በያላችሁበት ሰላማችሁን ብዝት ያርግልኝ። ኢና ሊላሂ ወኢና ኢለይህ ራጅዑን። ዛሬ እንግዲህ በሚያሳዝን ሁኔታ ነው፣ በቅ ያል ነው በጣም የሚያሳዝን የወንድሞቻችን ሞት በጣም በከባድ ሁኔታ በጣም ያሳዝናል እንግዲህ 15 አመት ወጣት የ16 የ17 አመት በዚህ በባህር መቅረብ ማለት በጣም የሚያሳዝን ሁኔታ ነው። የሰው ልጅ ገና ሰርተህ ታገኛለህ እያሉ ሀገራችን ያሉ ደላሎች እየመለመሉ እያወጡ ምንም መጥተው እንኳን የማያውቁትን ከእናትና ከአባቶቻቸው ትምህርት ሄዴ ተብሎ በባህር መጣ እየተባለ ደህና ሀገር ነው ሰርተ ታገኛለህ እየተባሉ በማያውቁት እየተደለሉ እየመጡ እንግዲህ በዚህ መልኩ ወንድሞቻችን የባህር እራት ሆነዋል። በጣም የሚያሳዝን እና በጣም ልብ የሚነካ መረጃ ነው የዛሬው። ባለፈው ከወራት በፊት መቶ ሰማንያ ምናምን ሰዎች አልቀው ነበር። ደሞ አሁንም እንደዛው ተደገመ። ከስምን ቀን በፊት ጀልባ እንደጠፋ ወዴት ወይም ወደ የመን ተሻግሮ ተይዘው ነው ወይንም ደሞ ወዴ ትግረ ወዴ ኤርትራ፣ ኤርትራ ወታደሮች ይዘዋቸው እንደዛ እየተባለ ነበረ። ከቀናት በኋላ እንግዲህ ወንድሞቻችን በየመን መገልበጡን መረጃ ወጥቶ ብዙዎቻችንን አዝነናል ማለት ነው። ዛሬ ላይ በጣም ያሳዝናል። አንደኛ ችግሩ ሀገራችን ሁላችንም የምናውቀው ጉዳይ ነው። እያንዳንዱ በየቀበሌው ተሸርኩቶ ህፃኖቹን ደህና ሀገር ነው ሰርታችሁ ብር ታገኛላችሁ፣ እዚህ ቁጭ ብላችሁ ምን ታገኛላችሁ? እያሉ ልባቸውን ዛሬም ነገም ልባቸውን እያቆሙ ወደ ባህር መንገድ እንዲገቡላቸው እነሱ አስር ሺ ማገኙ አምስት ሺ ያችኑ ለማገኘት እንጂ የእነዚህ የአስራ አምስት አመት ወይንም የአስራ ሰባት አመት ህይወት ማለፍ ወይም ሄደው ይሞታሉ ብሎ የሚጨነቅ ደላላ የለም። እነሱ ድንበር ደርሰውላቸው ወይንም ወደ ጅቡቲ ደርሰውላቸው ብራቸውን የጫታቸውን መቃሚያ ለማግኘት እንጂ ለሰው ህይወት የኢትዮጵያ ዴላላ ምንም ደንታም የላቸው። እንደዚህ የሚያደርጉት ደግሞ ሀዛው ሀገራችን ነው። በየቀበሌው ተሰርስረው ተሰክሰከው ያሉ ዴላሎች ናቸው ይሄን ሁሉ የሚያመጡት። እኔ የሚያሳዝነኝ ነገር ወደዚህ ሀገር መጥቶ የሚያቅሰው ይሄ ቢሆን ምንም አይገርመኝም። እኔ ምክንያቱም ብዙ ግፍ መከራ ባህሩንም ስቃውንም ማየት ወታ ላውቆ ነው መጣው፣ ነገር ግን ምንም የማያውቁት የ15 አመት የ14 አመት ልጅ ትምህርት ቤት ትምህርታቸውን አቋርጣቸው አቋርጠው ፍየል የሚጠብቁ ሀብት የሚጠብቁ በሚዲያ በዲያገት እንግዲህ ደህና ሀገር ነው፣ ለምን አከዱ ጓደኛህ ገባኮ ሰርተህ ባጃጅ ትገዛለህ፣ እንዲህ አይነት ትገዛለህ፣ እንዲህ ጓደኞች ቦታ ትገዛለህ እያሉ ልባቸውን አቁመው

እየለቀሙ በየቀበሌው ቢይዙልን ለኛ ትልቅ ደስታ ነበር። አገራችን ከለዲላላ ነው እየተባለ እንኳን የማይጠየቅበት ዘመን ነው። የሆነ አሁን ላይ እንደሚሰራ እንደሚያስልክ ይታወቃል። ነገር ግን ምንም የሚጠይቀውም የአካል እንኳን የለም። የአንድ ሰው ሕይወት ዝም ብሎ ሲያልፍ በጣም ያሳዝናል። ወላሂ ነው የምላችሁ፣ ወላሂ ወላ ሀገራችን ላይ አሁን ላይ ማለት ነው አንድ ሺህ ሁለት ሺህ ደጃቸው እየሰጡ 15 አመት ልጅ እየሰበሰቡ የሚልኩ ብዙ ሰዎች ሞልተዋል ነገር ግን ይህን ደግሞ አልተረዳንም እኛ ከዚህ ቁጭ ብለን ሲመጣ አባት ወንድሟ ኦሪ ኦትላለይ አብዛኛው ላይ አሁን ላይ ወንድሞቻችንን መጥተው በሰላም ይገባሉ ወይም ይሞታሉ የሚል የለም ገና ሲመጣ ወይ ልገባ ነው በምንድን ነው ማነሳው እንደዛ ነው ነገር ግን አሁን ላይ እንደ ድሮው አይደለም። መንገዱ በጣም ተበላሽቷል። ወንድሞቻችሁን ምከሩ፣ እምቢ ይላሉ። ነገር ግን እውነት ነው የምላችሁ፣ ቀጥ ብላችሁ አውሩ። ደግሞ በባህር የመጣችሁ የገባችሁ ሀገሩ ሰላም ነው እንደዚህ ነው ቶሎ ነው የምንመጣው በጣም አሁንማ ስራ ገብተን እንዲህ እያላችሁ ዝም ብላችሁ ያልመሰለ ነገር አታውቁ። በተለይ ሳኡዲ አረቢያ አሁን ላይ ተበላሽቷል፣ ስራ የለም ከዛ ላይ ወንድሞቻችን እያለቁ ነው። በደንበር፣ በባህር፣ በተለያየ ጉዳይ የሚያልቁት ወንድሞቻችን እነማን ናቸው? የኛ ወንድሞች ናቸው። አስራ አምስት አመት ላይ እንግዲህ ገና እናቶ ጋር እንኳን ስቆ ሳይጠግብ የሚሞተው ወንድማችን ማለት ነው። እና እኔ በጣም የሚያሳዝነኝ ነገር የኢትዮጵያ ደላሎች አሁንም መመደግ ምን ያህል ህይወታቸው ሊኖሩ ነው እያምታቱ፣ እንዲህ እያሉ ሲሞቱ ህሊናቸውስ እንዴት ነው የእንቅልፍ የሚወስዳቸው? እኔ በጣም ያሳዝኑኛል። እንዲህ አይነት ሰው በዚህ የተጠራቀመ ብር ጥንቅር ብሎ ይቅር። ለምን ሰርታችሁ አበሉ አፈለጋቸው ሀፈለጋችሁ ራሳችሁ አመጡ ራሳችሁ ማእታችሁ አሞክሩትም? አሁን ላይ ወዲ ኋላ ሀገር የመን መያዝ ስላለ ቀጥታ ወዴ ሀረጥ ነው ወደዛ ነው። ቀጥታ ቀጥታ ጀልባው የሚመጣው ያው በቦሳሶ የሚወጡበት ማለት ነው። አደን አው አደን ይቅርታና ማለት ነው። እና ከዛ ድረስ እስከሚመጣ ሀያ አራት ሰዓት ድረስ የሚፈጃለ። ያን ጊዜ የጅቡቲ ባህር ብዙ ሰው ነው የጨረሰው። እንግዲህ ማእበል ሲነሳ ይገለበጣል ማለት ነው። በዚህ ብዙ ወንድሞቻችንን እያጣን ነው በዚህ ዓመት በተለይ እና፣ ውድና የተከበራችሁ የቻናሌ ተከታታዮች ወንድሞቻችሁን ምከሩ። እውነት የምሬ ነው። እንዲህ አይነት ነገር እየመከርን ወንድሞቻችንን በሕጋዊ እንዲሄዱ አላረግን እንደዚህ በህ እና እንዴ ያልነው ወንድሞቻችንን እንምከር። ደግሞ በየሀገሩ ተሰቅሰቃችሁ ያላችሁ ደላሎች፣ እውነት ፈጣሪ የእጃችሁን ይስጣችሁ። ወንድሞቻችንን አስጨርሳችኋቸው፣ የእናንተ አምስት አስር የጫት መቃሚያ መሰብሰብ ያረጋችኋቸው፣ እኔ በጣም ያሳዝናል። ወዴት እየር ነው ሊሆነ። አንዲት እናት እንግዲህ በዚህ መልኩ ስትረዳ መቼም አዘኑ የማይወጣላት እንዲህ አይነት ደላሎች ወደ እስር ቤት ነበር መግባት የኖረባቸው፣ ተሰብስበው ማለት ነው። ለማንኛውም ይመቻችሁ፣ መልካሙን ጊዜ የመኝላችኋለሁኝ። በያላችሁበት ሰላማችሁን ብዝዝት ያርግልኝ ሁላችንም። እንግዲህ ለሟቹ ወገኖችም መጥናናቱን ይስጣቸው። በጣም የሚያሳዝን ነገር ነው እውነት። አላህ ይጠብቀና ሀገራችንንም አላ ሰላም ያርግልን። በያላችሁበት ሰላማችሁን ብዝዝት ያርግልን ሁላችንንም። እንግዲህ በውጭ ሀገርም የምትኖሩ አላህ ለሀገራችን በሰላም ያብቃን። መልካሙን ሞኝላችኋለሁ። ባይ ባይ ውድና የተከበራችሁ